ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 14 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም፣ በወሎ ቀጠና የመከላከያ ምርኮኞች ከፋኖ ጋር ሆነን እንዋጋለን አሉ። ዝርዝር የግንባር መረጃዎችን ይዘናል። ብልጽግና ማረሚያ ቤቶች ሞልተዋል፣ ሌላ አማራጭ መጠቀም አለብኝ ሲል በይፋ አስታውቋል። የዶች ቬሌን መዘጋት አስመልክቶ አስተያየት የሰጡት አቶ ያሬድ ኃይለ ማርያም ብልጽግና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 የዶች ቬሌን መዘጋት አስመልክቶ አስተያየት የሰጡት አቶ ያሬድ ሀይለማርያም ብልጽግና የመውደቂያው አስራ አንደኛ ሰዓት ላይ ደርሷል አሉ። የኢትዮጵያ መገናኛ ብዙሀን ባለስልጣን ኢትዮጵያ ውስጥ የሚገኙ የዶች ቬሌ ዘጋቢዎችን ለጊዜው ማገዱን በትናንትናው እለት በደብዳቤ ማስታውቁን መገናኛ ብዙሀኑ አስታውቋል። ባለስልጣን መስሪያ ቤቱ ለዶች ቬሌ በላከው ይፋዊ ደብዳቤ በኢትዮጵያ የጀርመን ድምፅ አገልግሎት ወይም ዲ ደብልዩ ቋሚ የዜና ወኪሎችን ለጊዜው ማገዱን አመልክቷል። ምክንያቱንም ሲገልጽ ቋሚ የዜና ወኪሎቹ በተደጋጋሚ የሚ የሚሰሯቸው ዘገባዎች የመገናኛ ብዙሀን አዋጅ ቁጥር 1238 ህዝባር 2013ና የጥላቻ ንግግርና ሀሰተኛ መረጃን ለመከላከል የወጣውን አዋጅ ቁጥር 1185 ህዝባር 2012 ላይ የተቀመጡ ድንጋጌዎችን የሚጥሱና የሙያ ስነ ምግባር ስታንዳርድ ያልተከተሉ በመሆናቸው ነው ብሏል። አያይዞም ይህን መነሻ በማድረግ የዶቼ ቬለ ተወካዮችን በተደጋጋሚ ቢሮ በማስጠራት ግብረ መልስ በመስጠት በመወያየት የቃልና የጽሁፍ ማስጠንቀቂያዎችን መስጠቱን ዘገባዎቻቸው ህግና የሙያ ስነ ምግባርን ሰዎችን እንዲያከብሩ በርካታ ጥረቶች መደረጋቸውን ሆኖም ተጨባጭ መሻሻሎች ባለመታየታቸው የመጨረሻ ማስጠንቀቂያ ደብዳቤ ለመገናኛ ብዙሀኑ መስጠቱን ዘርዝሯል። እንዲያም ሆኖ ስህተቶች አለመታረማቸውን በማመልከት ከዛሬ ጀምሮ በኢትዮጵያ የዶቼቬሌ ቋሚ የዜና ወኪሎች ፍቃድ ለጊዜው የታገደ መሆኑን በደብዳቤ አስታውቋል። ይህ ከላይ የሰፈረው ዜና በአገዛዙ የታገደው ዶቼቬሌ ቃል በቃል ያሰፈረው ነው። ዶቼቬሌ በአገሪቱ ውስጥ በድፍረት በሚዛናዊነትና በሀቀኝነት እየሰራ ያለ መገናኛ ብዙሀን መሆኑ ይታወቃል። ከሰሞኑ የፋኖ አመራሮችን አነጋግሮ ፋኖን በትክክለኛ ስሙ እየጠራ በሰራው ዘገባ በርካታ ከተሞችና ወረዳዎች በፋኖ እጅ መግባታቸውን ዘግቦ ነበር። ይህንን ዘገባ ደግሞ የየአካባቢዎቹን ነዋሪዎችና የፋኖ አመራሮችን አናግሮ ዘግቦታል። የአገዛዙ ጦር ቃል አቀባይ ጌትነት አዳነ እና የኮሚኒኬሽን ሚኒስቴር ዴኤታውን ከበደ ደሲሳን ለማናገር ቢሞክርም አስተያየት ለመስጠት ፈቃደኛ ስላልሆኑ ይህንኑ ጠቅሷል። ይህ ደግሞ የጋዜጠኝነት ስነ ምግባሩና የዜና አሰራር ሂደቱን የተከተለ ነው። ሆኖም ግን ብልጽግና ሰላምና የፋኖን ስም ጠርቶ መዘገብና ትክክለኛውን የድል ውጤት መናገር ወንጀል አድርጎ አስፍሮታል። በመሆኑም ባለፈው ሳምንት የተላለፈውን ይህን ዘገባ ተከትሎ ብልጽግና በብስጭት መገናኛ ብዙሃኑን ሳያግደው እንዳልቀረ የውስጥ ምንጮቻችን ነግረውናል። ይህም የአገዛዙን አፋኝነት በደንብ ያጎላ ሆኗል። በተመሳሳይ የሰብአዊ መብት ታጋዩ አቶ ያሬድ ኃይለማርያም የዲደብሊው ጋዜጠኞችና ሬዲዮ ጣቢያው ላይ ዛሬ መንግስት የወሰደው የእግድ እርምጃ ህዋት በስተመጨረሻው የስልጣን ዘመኑ ማብቂያ ላይ ቪኦኤን፣ ኢሳትና አንዳንድ ሚዲያ ችን ከአየር ላይ ለማውረድና ለመጥለፍ ያደረገውን መጋጋጥ አስታወሰኝ ሲሉ አስፍረዋል። የአምባገነናዊ ስርዓቶች ፍርሃት ሁሌም ያስደምመኛል። አፍንጫቸው ድረስ በታጠቁ ሰራዊቶች ተከበው ባንኩንም ታንኩንም ይዘው ብዕርና መገናኛ ብዙኃንን አጥብቀው ይፈራሉ ያሉት አቶ ያሬድ ፍርሃታቸው እየናረ ሲመጣ ጋዜጠኞችን ከማሰር እና ከማዋከብ አልፈው ብዙ ሚሊዮን ዶላር መድበው ሬዲዮ ጣቢያዎችን ጃም ከማስደረግ አንስተው ጭርሱኑ ይዘጋሉ ብለዋል። ለምርጫ ሰሌዳ ባስተዋወቀ ማግስት ደብሊውን የሚያክል አለም አቀፍ ሬዲዮ ጣቢያ ማገድ ብልጽግና ለምርጫም ለሰላምም ለብሔራዊ ምክክርም ለስልጡን ፖለቲካም ገና ዝግጁ አለመሆኑንና አስራ አንደኛው ሰዓት ላይ የሚገኝ መሆኑንም ማሳያ ነው ሲሉ ገልጸዋል። በባሌው የዘረፋ ንግግራቸው ከትግራይ ወዳጆቻቸው ተቃውሞ ያስተናገዱት አቶ ጌታቸው ረዳ ማስተባበያ ሰጡ። ከህዋት ዋና ሰውነት ወደ ብልጽግና ተላላኪነት የተሸጋገሩት አቶ ጌታቸው ረዳ ሶፍ መሯሻ ላይ ተገኝተው ያደረጉት የአድርባይነት ንግግር አስደንግጧቸዋል። ሰውየው አብይን ለማስደሰትና ታዳሚውን ለማሳቅ ብለው እንደተለመደው ያልታቀደ ንግግር አድርገዋል። አቶ ጌታቸው በሶፍ መሯሻ ከኦህዴድ የቀድሞ አመራሮችና ከአሁን ባለስልጣናት ጋር ከሌላኛው ህዋትን ለሁለተኛ ጊዜ ከካዱ ያሉት ጻድቃን ጋር ሆነው ንግግር አድርገዋል። በዚህም ወቅት አቶ ጌታቸው ከ13 ዓመት በፊት ወደ ባሌ እንደተጓዙ አንስተው በወቅቱም መንገድ ሊመርቁ እንደሄዱ ተናግረዋል። ሆኖም ያኔ የባሌን ሀብት ሳይ ቢያንስ ይህን ሀብት ለመዝረፍ ሲሉ እንኳን እንዴት መንገድ አልሰሩም ሲሉ ተናግረዋል። የጌታቸው ረዳ ንግግር የአብይን አንጀት ቢያረስም፣ ፈገግታቸውን ቢያጭርም በትግራይ ልሂቃንና አክቲቪስት በኩል ግን ቁጣን ጭሯል። ለጌታቸው አሁንም ድረስ ስድል አላቸው በሚባሉ ተጋሮች ዘንድ ጭምር ቁጣን የጫረው ይህ ንግግርን አስመልክቶ ታዲያ ጌታቸው ማስተባበያ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ምንም የሚመሩት ሰራተኛ የሌላቸው ጌታቸው ንግግሬ ከአውድ ውጪ ተተርጉሟል ሲሉም ተሰምተዋል። አቶ ጌታቸው ይህን ያሉት በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ጽፈው ባስተላለፉት መልእክት ነው። በባሌ የሶፍ ዑመር ዋሻ ላይ የተናገርኩት ንግግር ብዙ አዋራ ማስነሳቱን ሁለት ወዳጆቼ ከጻፉት የፌስቡክ ፖስት ላይ ተረድቻለሁ። ያልኩትንና ያላልኩትን አስመልክቶ ብዙ የስም ማጥፋት ዘመቻ በተለመደበት በአሁኑ ወቅት ምን ለማለት እንደፈለግ ለማብራራት መሞከር በራሱ ራስ ምታት መሆኑን አምናለሁ ሲሉ ነው የጀመሩት። ይሁን እንጂ እነዚህ ሁለቱ መልካም ሰዎች ከኔ ጋር በነበራቸው የረጅም ጊዜ ትውውቅ ምክንያት በአዘኔታ አዎንታዊ ሀሳባቸውን በመግለጻቸው እያመሰገንኩኝ ለእኒያ በክፋት የጻፉ ሳይሆን በየዋህነታቸው ግርታ ውስጥ ለገቡ ስል አጭር መልእክት ለመስጠት ተገድጃለሁ ሲሉም ጉዳዩን አስደንግጧቸው ሳይሆን እንደው ግልጽ ለማድረግ በሚል ብቻ እንደጻፉት አስመስለዋል። ነገር ግን ይህ ጌታቸው ያልጠበቁት ግብረ መልስ ሀማስ እጅግ እንዳስደነገጣቸው ይታወቃል። ምክንያቱም ይህም አብይ ጌታቸውን ይዘው የሚዞሩት፣ ከስራቸውም የማያርቁት በትግራይ ህዝብ ተቀባይነት አለው ብለው ስለሚያስቡ ነው። ጌታቸው ግለሰብ ከሆኑና ተወካይ ካጡ ከአብይ ጋር እህል ውሃቸው ይቆራረጣል። በዚህ ምክንያትም የትግራይን ሙሉ ልህቃን አስቆጥቷል ያሉትን ንግግር ለማረም ተገደዋል። ጌታቸው ማስተባበያቸውን ቀጥለው ለሰሚው የሚሰጠውን ስሜት ምንም ይሁን ምን፣ በማንኛውም ሰው ፊት የማነሳቸውን ነጥቦች ከልቤ የማምንባቸው ናቸው ብቻም ሳይሆን እንዲወደድልኝ በሚ ሚል ይሁን ጊሉኝታ ውስጥ ገብቼ የምለው አንድም ነገር የለም። ከዚህ በኋላ ከማንኛውም ወገን ግለሰብ ወይም ፓርቲ የተቀባይነት ሽኩቻ የምገባበት ምንም ምክንያት የለኝም ሲሉ በአብይና በብልጽግና ተቀባይነት ለማግኘት ሲሉ ያደረጉት ንግግር ነው መባሉን ለማስተባበል ሞክረዋል። ያልኩት ምንድነው ይላሉ በመጠጥና ሴት ወዳድነታቸው የሚታሙት ጌታቸው ከአስራ ሶስት ዓመት በፊት የባሌ ህዝብ በታሪኩ በመለስ ዘመን የተሰራች አንዲት መንገድ ለመመረቅ ከመመለስ ህልፈት ቅርብ ወራት በኋላ ወደ አካባቢ በሄድንበት ጊዜ ከህዝቡ ጋር በነበረው መድረክ ከተናገሩት ውስጥ ነው ለማስታወስ የሞከርኩት ይላሉ። ያኔ አብዛኛው የመድረኩ ተሳታፊ መለስ ነው ያስታወሰን ይል ስለነበር፣ ያለፉት ስርዓቶች የህዝቡን ሀብት ለመዝረፍ ብለው እንኳን አንዲት መንገድ መስራት እንዴት አልቻሉም? የፈጠረብኝን ስሜት ነው እንደገና ለመግለጽ የሞከርኩት። ከአስራ ሶስት ዓመታት በፊት እኔም ኢህአዴግ ነበርኩኝ መንገዱን እንዲሰራ መለስና የሚመራውን መንግስት በሰሩት ስራ ደግሞ ደስተኛ ነኝ። ከመለስ በፊት የነበሩት ስርዓቶች ለዝርፊያም ቢሆን መንገድ ሊሰሩ ያልመሞከራቸው ግን አሁ አሁንም ያስገርመኛል ከኢህአዴግ በፊት የነበሩት ስርዓቶች አልዘረፉም የሚል መከራከሪያ ያለው ሰው ካለ ግን በማስረጃ መሟገት ይችላል ሲሉ ከኢህአዴግ በፊት የነበሩ መንግስታትን ዘራፊ አድርገው ለመሳል ሞክረዋል። በኢትዮጵያ ታሪክ ውስጥ ከኢህአዴግ በፊት የነበሩት የደርጉ መንግስቱ ኃይለማርያም በገዳይነት ቢወቀሱም መንግስታቸው በዝርፊያ ስሙ ተነስቶ አያውቅም። ኃይለስላሴም ቢሆኑ ጥንታዊቷን ኢትዮጵያ ከዘመኑ ጋር ለማገናኘት አቅም በፈቀደ ሁሉ ሲጥሩ እንደነበር ይታወቃል። በኢትዮጵያ የመንግስትነት ታሪክ ውስጥ ከዝርፊያ ጋር በተገናኘ ስሙ የሚ ነሳው አቶ ጌታቸው በባሌው ንግግራቸው የምር ሊተቹት የፈለጉት የቀድሞ የራሳቸው መንግስት ኢህአዴግን ነው። ስለሆነም አብይን ለማስደሰት ዘራፊዎቹ እነ አባዱላ ጭምር በተቀመጡበት ኢህአዴግን ዘራፊ ያሉት ጌታቸው ማህበራዊ መሰረታቸው ሙሉ በሙሉ እንደሚናጋ ሲገባቸው ሊቀጥፉ ሞክረዋል። ይህንን ደግሞ ከማስተባበያቸው በኋላም እየጻፉ ያሉ የትግራይ አክቲቪስትና ጋዜጠኞች እያጋለጡ ነው። ቀደም ሲል ከላይ እንደገለጽኩት በቅንነት ያማረሩም ሆኑ የነቀፉት መነሻቸውን እረዳለሁ እቀበላለሁ ባልኩትና በማምንበት ጉዳይ የሚቀርብ ተቃውሞም ሆነ ነቀፌታም አከብራለሁ። ይሁን እንጂ ቀድሞውኑም ቢሆን ስም እያጠፋ የባጀውንና ከእውነት ጋር ሊስማማ ያልቻለውን ኋላቀርነትን የሚንከባከብ ኃይልና ተላላኪዎች የሚያጮሁት የስድብ ጅራፍና በር የወለደ ግን ማጋለጥ ያስፈልጋል የሚለው ምክር እቀበላለሁ ሲሉ ድንጋጤያቸውን የቀድሞ ጓዶቻቸውን በመዝለፍ ሊሸፍኑ ሞክረዋል። ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም፣ በወሎው ቀጠና የመከላከያ ምርኮኞች ከፋኖ ጋር ሆነን እንዋጋለን አሉ። በረሀኛው ጅበላ ሙተራ ብርጌድ ደብረ ማርቆስ ወንቅ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶችን ማቁሰልና መደምሰስ ተችሏል። ሁለቱን ፓትሮሎችን በተካሄደው ማጥቃት ከጥቅም ውጭ ማድረግ ተችሏል። እኚህ ፖሊሶች ሰባት ዓመታት ጨለማን ተገን አድርገው የደብረ ማርቆስና አካባቢውን ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበድቡና፣ የሕዝብን ጥቅም አሳልፎ የሰጡና ሆዳቸው በሕዝብ ገንዘብ የሞሉ መሆናቸውን ማረጋገጥ መቻሉን የእዙ ሕዝብ ግንኙነት አረጋግጧል። በተመሳሳይ በትናንትና ሁለት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ኪሳራ አድርሰዋል። ተወርዋሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶችን መግደልና ቁስለኛ ማድረግ ተችሏል። በተመሳሳይ በትናንትናው እለት አስር አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን ተቆጣጥረዋል። ችጓሊ ከተማ የሚገኘውን የአገዛዙን ጡት ቆራጭ ካምፕ ሙሉ በሙሉ በመቆጣጠር የብልጽግናን ኃይል ሎጂስቲክ ሙሉ በሙሉ መማረክ የተቻለ ሲሆን፣ ቀንደኛ የስርአቱ አገልጋይ ባንዳ በቁጥጥር ስር ውሏል። ብዛት ያለው አድማ ብተናና ሚልሻ መደምሰስና ማቁሰል ተችሏል። ይህ በእንዲህ እንዳለ በውርጌሳ የተማረኩ የደቡብ እዝ 35ኛ ዋሊያ ክፍለ ጦር አባላት በልጅ እያሱ ሱኮር የተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰት እና በቁጭት ለአማራነታችን እንታግላለን በማለት ትግሉን ተቀላቅለዋል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅያ ሱኮር ጥቅምት 8 2018 ዓ ም በሰሜን ወሎ ዞን በሀብር ወረዳ በውርጌዛ ከተማ በተካሄደ ውጊያ ለተማረኩ የ35 ተኛ ዋሊያ ክፍለ ጦር አባላት ትናንት ጥቅምት 13 2018 ዓ ም የአማራ ህዝብ የትግል መነሻ ና አሁን የደረሰበት አጠቃላይ ቁመና በኮምፒውተር በተደገፈ ና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅራዊ ዘር ማጽዳት ለማሳየት ሙከራ አድርገዋል። በመሆኑም የመከላከያ ሰራዊቱ አባላት የከረሙት በቄለም ወለጋ አካባቢ በመሆናቸው በአማራው ላይ ሲሰራ የነበረውን ደባ በዓይን እናየው ስለነበር እኛም መውጫ አተን እንጂ የመከላከያው ተቋሙ ራሱ አማራ ጠል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን የተማርንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስንናፍቅ እንደነበረና ፈጣሪ ፈቅደው ዛሬ ከእናንተ ጋር አገናኝቶ ይሆናል ሲሉ በደስታ መናገራቸው ተገልጿል። በመጨረሻም በመላው አማራ እየተደረገ ባለው ሰፊ አውደ ውጊያ ምክንያት ወደ ቤተሰብ የሚያስኬደን ምንም ምቹ ሁኔታ ስለሌለ የልጅያሱ ኮር አባል በመሆን ከወንድሞቻችን ጋር ለአማራነታችን እስከ መጨረሻው እንታገላለን በማለት ሰራዊቱን ተቀላቅለዋል። ብልጽግና ማረሚያ ቤቶች ሞልተዋል፣ ሌላ አማራጭ መጠቀም አለብኝ ሲል በይፋ አስታወቀ። የአገዛዙ የስሙላይ ፍትህ ሚኒስቴር በሀገሪቱ የሚገኙ ማረሚያ ቤቶች ውስጥ ያለውን ከፍተኛ የታራሚዎች ቁጥር ለመቀነስ ያለመ አዲስ የአማራጭ ቅጣት ስርዓት ረቂቅ አዋጅ አዘጋጅቻለሁ ብለዋል። አዋጁ በቅርቡ ለሕዝብ ተወካዮች ምክር ቤት እንደሚቀርብም ተገልጿል። ሚኒስትሩ ይህንን ያሳወቀው ከሕዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ጋር ባደረገው የስራ አፈጻጸም ግምገማ ላይ ነው። በውይይቱ ወቅት የሚኒስትር መስሪያ ቤቱ ከፍተኛ ሮች እንዳብራሩት አሁን በአገር አቀፍ ደረጃ ያለው የታራሚዎች ቁጥር እጅግ ከፍተኛ በመሆኑ ይህን ሁሉ ታራሚ ይዘን እየቀለብንና እያስተዳደርን መቀጠል የሚቻልበት ሁኔታ የለም ሲሉ የችግሩን አሳሳቢነት ገልጸዋል። ይህንን ስር ሰደድ ችግር ለመፍታትም ወንጀል ፈጽመው የተገኙ በርካታ ሰዎች ወደ ማረሚያ ቤት ከመላክ ይልቅ የማህበረሰብ አገልግሎት እንዲሰጡ የሚያስገድድ አዲስ አዋጅ መዘጋጀቱን አስታውቀዋል። በቋሚ ኮሚቴው አባላት የማረሚያ ቤቶችን ሁኔታ አስመልክቶ ሌሎች በርካታ ጥያቄዎችን እና ስጋቶች ተነስተዋል ተገልጸዋል ከእናቶቻቸው ጋር በማረሚያ ቤት የሚቆዩ ህጻናት ከመንግስት የሚመድብላቸው ምንም አይነት በጀት እንደሌለ ተገልጾ መብታቸውን ለማስከበር ምን እንደታሰበ ተጠይቀዋል። ለፌዴራል ማረሚያ ቤቶች የሚመደበው የቀለብ በጀት እጅግ ዝቅተኛ መሆኑን ሚኒስቴሩ ለሚመለከተው አቃል ጭማሪ እንዲደረግ ቢጠይቅም እስካሁን ምላሽ አለማግኘቱ ተገልጿል። የሚያሳየውም አገዛዙ አፋኝ መሆኑንና ለአፋኝነቱም በይፋ እውቅና መስጠቱን ነው። ከዚህ ቀደም አብይ አህመድ ዩኒቨርሲቲ ሳይሆን ማረሚያ ቤት ነው የምንገነባው ሲሉ የኢትዮጵያን ህዝብ አፍነውና እስረኛ አድርገ ፈልገው የማስቀመጥ ፍላጎት እንዳላቸው ገልጸው ነበር። ሆኖም አሁን ላይ ግን ሊበሉት የሚከብደውን የእስር ቤት ምግብ እንኳን ማቅረብ ባለመቻሉ ማረሚያ ቤቶች እስረኛ አንቀበልም እያሉ ነው። የአውሮፓ መሪዎች ለሚቀጥሉት ሁለት ዓመታት የዩክሬንን የገንዘብ ፍላጎቶች ለመደገፍ ተስማሙ። መሪዎቹ የዩክሬንን መከላከያ ለመደገፍ እንዳይንቀሳቀስ የተደረገ በቢሊዮን ዩሮ የሚገመት የሩሲያ ገንዘብ እንዲለቀቅላት ለማድረግ ግን ሳይችሉ ቀርተዋል። በቤልጅየም ባንክ ውስጥ የተቀመጠ 140 ቢሊዮን ዩሮ የሩሲያ ገንዘብን ለመጠቀም የቀረበ ሀሳብ ቤልጅየም ስጋቶቿን መግለጿን ተከትሎ እስከ መጪው ታሳስ ድረስ እንዲዘገይ ተደርገዋል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙ ትላልቅ ማዕቀቦች መካከል አንዱ ነበር ይገባል ረቡዕ ዕለት አሜሪካ የክሬምሊን የነዳጅ ገቢን ለመቀነስ ኢላማ ባደረገ መልኩ የነዳጅ አምራች ኩባንያዎቿ ላይ ማዕቀብ ጥላለች። በብራሰልስ የተካሄደውን ስብሰባ ዓርብ ዕለት በለንደን ለማካሄድ ቀጠሮ ከተያዘለት ሌላ ጉባኤ ቀደም ብሎ የተካሄደ ነበር። በለንደኑ ስብሰባ ላይ ሰር ኬር ስታርመር የአውሮፓ መሪዎች ለኪየቭ የሚሰጡትን ረጅም ርቀት ተምዘግዛጊ ሚሳይሎች ቁጥር እንዲጨምሩ ይጠይቃል ተብሎ ይጠበቃል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከኔቶ ዋና ጸሐፊ ማርክ ሩት፣ የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክስ እና የኔዘርላንዱ ዲግሾፍ ጋር በመሆን የፈቃደኞች ጥምረት እየተባለ በሚጠራው ስብሰባ ላይ ይሳተፋሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንን ጨምሮ ሌሎች መሪዎች ስብሰባውን ኦንላይን እንደሚሳተፉ ማወቅ ተችሏል። ባለፈው ሐሙስ የአውሮፓ ሚኒስትሮች በቢሊዮን የሚቆጠር ገንዘብ የሚገመት እንዳይንቀሳቀስ የተደረገ የሩሲያ ሀብት ለዩክሬን የማካካሻ ብድር በሚል እንዴት ሊሰጥ እንደሚችል በብራሰልስ ተወያይተዋል። ብዙ የአውሮፓ ህብረት መንግስታት መሪዎቹ እቅዱን እንደሚደግፉና የአውሮፓ ህብረት ኮሚሽን በሚቀጥሉት ሳምንታት ውስጥ መደበኛ የህግ ምክር ሀሳብ እንዲያዘጋጅ ይጠይቃሉ ብለው ጠብቀው ነበር። ነገር ግን የተካሄዱ ረጃጅም ንግግሮች ፍሬ ሳያገኙ በመቅረታቸው እቅዱ በአጭር ተቀጭቷል። ከዚያ ይልቅ ኮሚሽኑን በዩክሬን የፋይናንስ ፍላጎቶች ግምገማ ላይ የተመሰረተ የገንዘብ ድጋፍ አማራጮችን ጠይቋል። መግለጫው አክሎም ሩሲያ በዩክሬን ላይ የምታደርገውን ጦርነት እስክታቆምና በጦርነቷ ለደረሰባት ጉዳት ካሳ እስክትከፍል ድረስ የሩሲያ ንብረቶቿ ሳይንቀሳቀሱ መቆየት ይኖርባቸዋል ሲል በመግለጫው ላይ አስቀምጧል። አላማው የአውሮፓ ህብረት መሪዎች በታሳስ ወር ስምምነት ላይ እንዲደርሱ ነው። የአውሮፓ ኮሚሽኑ ፕሬዚዳንት ኡርሱላ ቮንደርላይን ከስብሰባው በኋላ ይህ በእርግጥ ቀላል ርዕስ አይደለም በጣም የተወሳሰበ ነው። በተጨማሪም ግልጽ መሆን ያለባቸው ነጥቦች እንዳሉ ግልጽ ነበር። የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ ህብረቱ ለሚቀጥሉት ሁለት ዓመታት የዩክሬን የፋይናንስ ፍላጎቶች መሸፈኑን ለማረጋገጥ ቆርጦ ተነስቷል ሲሉ አዎንታዊ አስተያየት ሰጥተዋል። በጋዜጣዊ መግለጫው ወቅት ሩሲያ ይህን በደንብ ልብ ልትለው ይገባል፣ ዩክሬን ራሷን ለመከላከል የሚያስፈልጋትን የገንዘብ አቅም ታገኛለች ብለዋል። በጉባኤው ላይ ለመሳተፍ በብራሰልስ የተገኙት ዘለንስኪ የህብረቱን ውሳኔ ኬቭ በውጊያው ውስጥ የሩሲያን ገንዘብ እንድትጠቀም የሚያደርግ የፖለቲካ ድጋፍ ምልክት አድርገው በመውሰድ በደስታ ተቀብለውታል። የሩሲያ ገንዘብን በመጠቀም ዙሪያ በርካታ ውስብስብ የህግ ጉዳዮች አሉ። በተለይም ቤልጂየም እንዳይንቀሳቀሱ የተደረጉ ንብረቶችን ለመጠቀም ወደኋላ ፍግፍጋለች።